ማርያም ቤዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው ለምን ሕገ ወጥ ስብከት ነው መስመር የሌለው በቤተ ክርስቲያን በመላ ኢትዮጵያ ተነግሮ የማይታወቅ ጊዜን ተመልክተው በጊዜ ለመጠቀም የአጋጣሚ ስብከት እንጂ ጉሳተ ልብ ይባላል ተሰውረ ሲኖር ጊዜ ያገኘን መስሏቸው ጥፋታቸውን ለመግለጥ አድባራት፣ ገዳማት፣ ህዝብ፣ ሊቃውንት በከፍተኛ ደረጃ ነው የሚነጋገርበት። ስለዚህ ይህም በተመለከተ ጥቂት አስታውሳለሁ። ትእዛዙን ለማክበር ነው። የትንስት ስርዓተ ዘአንበሩ አበዊከ አዳምት እኔ ለጉራ አይደለም፣ መጽሐፍ ቅዱስ ነው። የትንስት ስርዓተ ዘአንበሩ አበዊከ አባቶችህ ነቢያት፣ አባቶችህ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 ለከንቱ አይደለም፣ ለውዳሴ ከንቱ አይደለም፣ ስለ እውነት ብቻ ነው። ስርዓት ከተቃወሰ ምስር ይባክናል። ከሃይማኖት ውጭ የሆኑ ሰዎች ይደሰታሉ። በሀገር ጥፋት፣ በትምህርት መለወጥ፣ ጸጥታ ይደፈርሳሉ የእኛ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 በእግዚአብሔር መራጭነት ጠባቂነት የዲያብሎስን መርዝ ነቃቅሎ ለማጥፋት እግዚአብሔር ይህን ዓለም ከቁጣ ወደ ትዕግስት ከማዓት ወደ ምሕረት ተመልሶ የአዳም ቀኖና ካለፈ በኋላ አምስት ሺህ አምስት መቶ ዘመን የጨለማ ጉዞ ሲያልፍ ሁር አብስራ ለወለትሃና ተብሎ በእግዚአብሔር ቃል የተጠራው የተላከው መላከ ሰላም ቅዱስ ገብርኤል ክንፎቹን እያማታ ብርሃን ለብሶ ብርሃን ተጎናጽፎ የብርሃን አበባ ይዞ፣ አዳምጡ ባካችሁ። ቆርቆሮ ምንም አይሰራም። ይህን ቆርቆሮ ያመጣ ሰው በሽተኛ ነው። እንዳልናገር ነው እንደምትፈልጉት ቁም ነገር እየተናገርኩኝ ቁርቁር አይነሰኛ ስለዚህ፣ አለመጸልመት ያ ፍጡርና ፈጣሪ የተለያዩበት የዲያብሎስ መንግስት ስራውን የሰራበት በደም ስር ገብቶ ዓለምን ያፈናቀለበት የአምስት ሺህ አምስት መቶ ዘመን የጨለማ ጉዞ የተወገደበት ነው። አስተጋባተን እግዝእትነ ቅድስት ድንግር ማርያም እንዘ ውስተ ጽልመት አልሆነ በጨለማ በድንቁርና በቁራኝነት የፍጥኝ ታስረን ከጨለማ ወደ ጨለማ ከነፃነት ወደ ጉስቁልና ተማርከን የገባንበት የአምስት ሺህ አምስት መቶ ዘመን ጨለማ ጉዞ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 አንድ አካል አንድ ባህሪ በሚሆን አንድ ናቸው አንድ ሆኑ ይላል። ባህሪ ቃል ባህሪ ትስብእት ያለመጣፋት በታቅቦ አንድ አካል አንድ ባህሪ ሆነ ብሏል። ሲመሰክር ከነገር ቀደም ምስል ለመስማት ቅኔ መማር ያስፈልጋል። ቅኔ ብቻ አይደለም አገባብ እርባ ቅምር ማርማት ግድ ያስፈልጋል። እኔ ተናገረ ይበሉኝ አይደለም፣ እውነተኛውን ጉዞ ለማግኘት የመጽሐፍትን ስልት አካሄድ በጥንቃቄ ለመረዳት በጉራ አይደለም። ቅኔ ከናገባቡ ተመርቋል ብሎ ይላኩታል። አንድ ተራሰዋ ሰው ብንጠይቀው መልስ የለም። የቅኔዎቹም አካሄድ አላቸው እኮ መንገድ አላቸው። ለጉራም አይደለም። የተሰወረ ለመግለጥ የራቀ ለማቅረብ የጠላትን ጉዞ ለመረዳትም ለማስረዳትም መማር ያስፈልጋሉ። መጽሐፍቱን ማን ገልጧ ያወቃቸው ሰው አለ እንዴ? የለም እኮ በስልጣን አይደለም። እውቀት በስልጣን አይደለም። ስልጣን ለማደራጀት ብቻ ነው። መምህራን የት አሉ? አሉ እንዲ፣ እውነተኞቹ መምህራን አሉ የለም ገና እኮ ነው ችግራችን። ገና ነው። ባህሬ ቃል ባህሬ ትስበይትን ሳያቀልጠው ባህሬ ትስበይት ባህሬ ቃልን ሳይውጠው ባህሬ ቃል እርቀቱን መጥቀቱን ሀያልነቱን ቀዳማዊነቱን አስገኝነቱን ኃይሉን እንደያዘ። ባህርየ ትስብእትም ግዙፍነቱን፣ ደካምነቱን፣ ውሱንነቱን፣ ደካምነቱን እንደያዘ በታቅቦ አንድ አካል አንድ ባህሪ ሆኑ ሆነ አንድ አካል አንድ ባህሪ ሆነ። ሙሴ በትንቢቱ በደብረ ሲና ባየው እፀ ጳጦስ ላይ አመልማሉ ከነበልባሉ ነበልባሉ ከአመልማሉ ሳይለይ ነበልባሉ ሀመልማሉን ሳያቃጥለው ሀመልማሉም ነበልባሉን ሳያጠፈው፣ አዬ ይህንን እነቅዱስ ቄርሎስ እነቅዱስ ኤፍሬም አብራርተው በሚገባ አስቀምጠውታል። ወልጅ ሚያስተይል በእንቆ ባህሪ ስጋሁ በስጋሁ ስጋሁ በስጋሁ ወብርሃና በመለኮቱ እንግዲህ ታችን ቆማህሪ ባህሪ በፀሐይ ጸዳል ነው የምትወለደው። ወፈ ብርጋና ምትባላለች። ኤፍሬም ተርጉሞታል፣ አብራርቶታል። ባስልዮስ ዛንጾኪያም አጽድቆታል። ወፈ ብርጋና የምትኖረው በጥልቁም ሀይቅ ውስጥ አዟሪት ይባላለ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 ቅዱስ ያሬድ እንደተገለጸለት አንጽሆ ስጋ ቅዱሶች ያ ሀደረ ላይ ብዙ ጊዜ እዝል ከመጣ ይህን ሳያወሳ የሚሄድ ነገር የለም። ይህ የተሰወረባቸው ብዙ አባቶች አሉ። እንዴ ንባብ፣ ንባብ ይቀጥል። ወመንፈስ ያዩ ይላል። አለመማርም ይጎዳል፣ አለማወቅም ያስደነግጣሉ። አንጽሆ ስጋሃ ቅዲሶች ማለት ምን ማለት ነው? ጥሬ መጽሐፍ ቅዱስ እያነበቡ መምህር የሌላቸው በሜዳ የተወለዱ ዘመናዊ አንሰባከያን ሲቸገሩ፣ ሌላውንም ሲያስቸግሩ ይሰማሉ ብዙ ጊዜ። ድንግል በተፈጥሯ እንኳን ከአካሏ የሚወጣ ስሜትም የለባትም። አልብኪ ነውር ወኢምንትኒ ምንትኒ ላዕሌኪ ማለት ምን ማለት ነው? እስ የተማራችው አልብኪ ነውር ወይ ምንትኒ ላዕሌኪ ሰሎሞን አንጽሆ ስጋ የተባለው ሰው እንደመሆኗ እሱም ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ እናትና ልጁ ስጋ ተዋሂደዋል። እህል ውሃ በሚቀምሱበት ጊዜ ስንዴ ወይም የወይን እሸት ይመገቡ ነበር። ይመገቡ እንጂ ሰብአዊ ባህሪያቸው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 ያስፈልጋል። ወኮነ ሰማይ አለመ አለምኒ ሰማይ ባለቅኔው ሲፎክር ፎከር፣ እኛ መፎከር አለብን። ወኮነ ሰማይ አለመ አለምኒ ሰማይ በለተልደት ሰማይ ምድር ሆነ፣ ምድርም ሰማይ ሆነ። ጽራሪያም ጎል ሆነ። ወልም ጥናራያ ምን ሆነ እስመ እግዚአብሔር ከሆነ ሰባ በታይቱ በመላት በጌትነት በአምላክነት ክብር ጸንቶ ይኖር የነበረ እግዚአብሔር በዚህ ዓለም ሰው ሆኖ ተገለጠ። ወለሰብኒ አንመሮ ውስታራያም ተዋርዶ ተሰዶ አንጦሮጦስ ወርዶ ዲያብሎስ ተጫውቶበት ማርኮት ተቆራኝቶት ይኖር የነበረ ስጋ አካለ ቃልን ባሕሪ ቃልን ተዋሂዶ ክቡር ቅዱስ አምላክ ሆኖ መጽናሪያም ታየ። አስተርእዮ በሰማይ የኮነ ይላሉ መዘምራኑ። አትሉም እንዴ? አስተርእዮ በሰማይ ኮነ ተሰዶ ተዋርዶ ተባሮ የነበረው የአዳም አዳም ሥጋ በተዋሂዶ ተቃል አንድ አካል አንድ ባሕሪ ሆኖ የአምላክነት ክብር ስላገኘ መጽናሪያም በመንበረ ብርሃን ተገለጠ። ወስብሃትን ይዘ ውሳሪያም ኮነዲ በምድር በኤረር በራማ በእይወር በሰማይ ውድድ በመንበረ መንግስት በግሩም አመላይ አንደበት ሲመሰገን የነበረው ረቂቅ ምስጋና እንሆ በዕለተ ልደት በጎል